የተፈራውና እየሆነ ያለው የተራራቀ ይመስላል። የመካከለኛው ምስራቅ ትኩሳት ዓለምን ሰቅዞ ከያዛት እነሆ 12 አሳዛኝ፣ አስገራሚ፣ አስደንጋጭ ቀናት ተቆጥረዋል። በዚህ መካከል ዛሬ የተሰማው ዜና ደግሞ የተፈራውን በሩቁ ያስቀረው ያስብላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ምን ተፈጥሮ ይሆን እያለ በስጋት ውስጥ ላለው ዓለም እንኳን ደስ አላችሁ፣ ኢራንና እስራኤል ዘላቂ የተኩስ አቁም ስምምነት ለማድረግ ተስማምተዋል ለአመ ዓመታት የሚዘልቀው መካከለኛ ምስራቅን ሙሉ ለሙሉ ያጠፋ ነበር፣ ምናልባትም ከሁለተኛው የዓለም ጦርነት ወዲህ አስከፊ እልቂት ይዞ ይመጣ ነበር ተብሎ የተሰጋው ጦርነት መቋጫ ማግኘቱን አስታውቀዋል። አሜሪካ ቅዳሜ ሌሊት በኢራን ሶስት የኒውክለር ማበልፀጊያ ማዕከላት ላይ ጥቃት መፈጸሟን ተከትሎ የዓለም የንግድ መርከቦች ዋነኛ መተላለፊያ የሆነውን የሆርሙዝ ሰርጥን ኢራን ለመዝጋት እንቅስቃሴ መጀመሯ ውጥረቱን አባብሶት ቆይ ቆይቷል። ነፃነትና ሉዓላዊነታችንን ለማስጠበቅ ሁሉንም አማራጮች እንጠቀማለን የምትለው ቴህራን ምን ልታደርግ ነው የሚለው እየተጠበቀ ባለበት ሰዓት በአሜሪካ ለደረሰባት ጥቃት ማምሻውን በኳታር በሚገኘው አልኡዴድ፣ በሶሪያ ሀስካ ግዛት እንዲሁም በኢራቅ አልአሳድ የሚገኘው የአሜሪካ ጦር ሰፈሮችን ማጥቃቷ የማይጠገን ስብራትን ጠብቁ ስትል የነበረችው ኢራን ተጠባቂውን የአጸፋ ጥቃት ፈጽማለች። ይህ እየሆነ ባለበት ሰዓት የነ የነጩ ቤተ መንግስት መሪ ከደህንነት ኃላፊያቸው ጋር በመሆን እየሆነ ያለውን በቅርበት ሲከታተሉ እንደነበር ተዘግቧል። የእስራኤልና ኢራን ግጭት ከተቀሰቀሰ ጊዜ ጀምሮ ጉዳዩን በቅርበት ሲከታተል የነበረው የትራምፕ የብሔራዊ ደህንነት ምክር ቤት በመካከለኛው ምስራቅ አሜሪካ ለሚደርስባት ጥቃት ምላሽ ለመስጠት ዝግጁ ሆኖም ሲጠባበቅ ነበር። በእርግጥ ቴሄራን በአሜሪካ የጦር ሰፈሮች ጥቃት ልታደርስ ትችል ይሆን በሚለው ዙሪያ እርግጠኛ መሆን አልተቻለም ነበር። ዛሬ ሌሊት ግን ኢራን አደረገችው። ከኢራን የአጸፋ ጥቃት በኋላ የኳታር የውጭ ጉዳይ ሚኒስቴር የኳታር ሉዓላዊነት የአየር ክልሏንና ዓለም አቀፍ ሕግን በገሃድ የጣሰ ሲል አውግዞታል። ፈረንሳይ የውከት አዙሪት ስትል ድርድር እንዲደረግ ጠይቃለች። ኢራን በበኩሏ ከኳታር ጋር ያለኝን የቆየ ወዳጅነት ለማስቀጠል ቁርጠኛ ነኝ ስትል፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ባጋሩት ጽሑፍ ስለ ጥቃቱ አስቀድማ ስላሳወቀችን ኢራንን እናመሰግናል ብለዋል። ብለዋል ከተወነጨፈው 14 ሚሳኤል መካከል 13ቱን አምክነን አንዱን ጉዳት በማያደርስበት አቅጣጫ ስለሄደ ትተነዋል ካሉ በኋላ እሳቸው ደካማ ምላሽ ሲሉ የጠሩት የኢራን የበቀል ጥቃት ምንም ጉዳት አለማድረሱን እንኳን ደስ አላችሁ ብለው ባጋሩት ጽሑፍ አጋርተዋል። የአልጀዚራው ተንታኝ ሊቃማኪ ማኪ ኢራን አሁንም ከፍተኛ መጠን ያለው የበለጸገ ዩራኒየም እንዲሁም የኒውክሌር ዕውቀቷን ተጠቅማ እንቅስቃሴዋን መቀጠል የምትችልበት አቅም እንዳላት ሲገልጽ፣ የኢንተርናሽናል ክራይሲስ ግሩፕ ከፍተኛ አማካሪ የሆኑት አሊ ቫንስ ኢራን በአሜሪካ የጦር ሰፈሮች ላይ የወሰደችው ጥቃት የጦርነቱ ማብቂያ ላይሆን ይችላል ሲል ገምቷል። የሆነ ሆኖ አሜሪካ እንዴት ተደፈርኩ ስትል ተጨማሪ ወታደራዊ ጥቃቶችን ምናልባትም ቀደም ሲል ትራምፕ በሰጡት ፍንጭ በኢራን የስርዓት ለውጥ ሊያመጣ የሚችል ወታደራዊ እንቅስቃሴ ውስጥ ይገቡ ይሆን ተብሎ ሲጠበቅ፣ እሳቸው ግን በተቃራኒው ጊዜው የሰላም ነው፣ ላለፉት 12 ቀናት የተካሄደው ግጭት ከሰዓታት በኋላ ሙሉ ለሙሉ የተኩስ አቁም ስምምነት በማድረግ ይጠናቀቃል ማለታቸው አግራሞትን ፈጥሯል። ይህንን ተከትሎ በኢራቅና በእስራኤል መካከል ላለፉት 12 ቀናት የተካሄደው ግጭት ማብቂያውን ያገኝ ይሆን የሚለው እየተጠበቀ ይገኛል።